አንተ ብሊሰራ መጣ። አንተ ምን አገባ? ለምን አፋ ትቀመጥ? ያልገባሽ ነገር አለ ቤሬ። ምን ልትሆን ነው? ቆይ፣ ሰውዬ ማን ነው? እትዬ እ ምን አቀልቻለሁ ታዲያ። አላውቅም ማለት አይቀርም። ቁጣውን ምን አመጣው? እትዬ ሙች እርግዝናው ነው መሰለኝ። አመሏን ስታርጓታል። ምስክር የእኔና የፍርቱና እንግዳ ነው። ቆይ ደግሞስ አንተ ብቻ እዚህ ቤት የፈለግከውን ሰው እንድታመጣ ማን ፈቀደልህ? አልገባኝም። ቆይ ምን ለማድረግ እየሞከረሽ ነውማ? ይህ ሰውዬ እኮ ከሃዲ ነው ጓደኛዬ አይደለም። ምን አድርጌ ነው የካድኩ? ቆይ ምን አድርጌ ነው የበደልኩ? ሰራተኛችሁን ወድጃታለሁ፣ ላገባ ትፈልጋለሁ ስላልኩ ነው የሁሉ ነገር አንተ ሰውዬ፣ አፌን ዝጋልኝ እስኪ። አንተ ወንድ ነህ፣ እንግዳዬን ከዚህ ቤት ካስወጣኸው። ነቃ በይ እንጂ፣ አንቺ ደግሞ። ስንጠብቀው የነበረው እንግዳችን እኮ ነው የመጣው። ነቃ በይ እንጂ። ስለዚህ ምንም ባልማስያለሽም ማለት ነው። ምን ልትሆን ነው በላ? በላይ ላይ ተራምደምታው። ቆይ ምንድን ነው ያደረገ? ሰራተኛችሁን ወደድኳት ማለት እንዲህ አንጨረጭራል እንዴ? እኮ እኮ ጠይቁልኝ፣ ጠይቁልኝ። አንተ ሰራተኛ ናት ብለህን አካትን ልጅ ስለጠየቀህ ነው። እንዴት እንጨረጨርከው? ማን ያውቃል፣ አሁንም ድረስ ሁሉ ለሰው ፍቅር ሊኖረው ይችላል። ቆይ አልገባኝም። አንቺ ከማነው ገንሽ? እንደውም ልንገርህ፣ አሁኑኑ ምኝታ ቤት እንድናወራ ፈልጋለሁ። እሺ፣ አሁኑኑ አፈት፣ የእርግዝና ባህሪ መሰለኝ። እንደዚህ መረጋት በጣም። አስር ጊዜ ለፈለፍሽ እኮ ሰማንሽ። እንኳን ደስ አላችሁ። በቅርቡ የልጅ አባት ልሆን ነው። ማዘር እንደ ለምን ትሄዳለህ? ምን ቆመሽ እዚህ ወሬ ትጠቢያለሽ? ሂጅ ግቢ። ኧረ ማዘር አትሄድም። እዚሁ ቆይተህ እራት በልተህ ተጫውተህ መሸቅም ደግሞ እዚሁ አድረክ ነው የምትሄደው የምትሄደው። እንግዲህ ተናገርኩኝ። ግባ ነግባ። እኔ እኮ ግርም የሚለን የዚህ ሰውዬ እዚህ ቤት መጣት። አንተ ለምን እንደዚህ ጭርጭር እንዳደረገ ሬንች ማታቂ ብዙ ነገር አለሽ። አላውቀው እስኪ ንገረኝ። ሁለታችሁ ፍርቱና ተፈቅሯት ነበር ከዛ እሷ ስታገባ እኔ ያችን ሴት አላገባኋትም። እንደውም ልንገርህ አይደል ከቤት ብቻ ሳይሆን ልብ ውስጥም ድረስ በደንብ ነው ያስገባት። እንደውም ወንድም ድረስ እራሱ የወጣችን ላይ አይመስለኝም። ቤሪ እባክሽ ምን ተሳሳችኩ ታዲያ? ለምንድነው ይሄ ምስክር የሚባለውን ሰውዬ ስታይ አይኑ የዝንጀሮ መቀመጫ የሚመስለው? እየሰማች ነበር ማለት ነው? ቆመሽ እያዳመጥሽ ነበር እን እራቱን ላነሳሳው ወይ የሉ ሲያንሳሽ ከየት ይልቅ እኔ አንድ ነገር ተገንዝቤያለሁ፣ ጋሼ የልጅ አባት ልሆን ነው ሲል ፍርቱና እንዴት ሆና ብታይ ወደ ኪች እንደገባች አንቺ እንኳን አላየሻትም። ውስጥ ነበርሽ መሰለኝ። ስለዚህ እስካሁን ፍቆ አልወጣለትም ማለት ነው። ይቅርታ ግን ዝም ብዬ ጣቢያ ቀላቀልኩ መሰለኝ። አ ወሬኛ፣ ሂጂ ስራሽ ገልቱ ከልብሽ ውስጥ መንቅረሽ ብታስወጪ ደስ ይለኝ ነበር። ምክንያቱም እንዳንቺ አይነት ንጹሕ ልብ ያለው ሰው ስለማይገባው። ግን እውነቱን እያወራ አይመስልሽም? ውሸቱን ነው ሆን ብለው እኛን ለማሸበር የፈጠሩት የሞኝ መላ ነው። ይህንን ደግሞ ያወቅኩትኝ ሰራተኛ አስር ጊዜ እርግዝናው ነው እርግዝናው ነው እያለች ስትንቀሸቀሽ ነው። የምርሽን ነው ይሄ ነገር ውሸት ነው። ይልቅ ሌላ አንድ እውነት ልንገርሽ፣ ባልሽ ዛሬም ድረስ ለአንቺ ፍቅር አለው። ይሄንን ደግሞ ያወቅኩትኝ ሆን ብዬ ምስክርን እቤት ስጠራው ነው። እና ዘዴ አልሰራምት ያለሽ። ግን ለምንድን ነው ይሄ ሁሉ በደል እያደረሰብኝ ከውስጤ እንኳን እሱ ማውጣት ያቃተኝ? ለሱም እኮ የወጣሽለት አይመስለኝም። የኔ ልጅ ስለምትወጂው እኮ ነው። እሱም ይወድሻል፣ አንቺም ትወጂዋለሽ እኮ። እንደው ቀን ጎሎበት ነው እንጂ እሱም ማይሆን ሰው ላይ የወደቀው። ይህን ነገር መቋቋም አልችልም። ባይኔ እያየው እንኳን ማመን አልፈልግም። ንገረኝ እየጠበኩ ነው፣ ወታልኛለች። ይህን ጉዳይ ስንት ነው የምነግርሽ? ስለዚህ እስከዛሬ ድረስ ልብ ውስጥ ነበረች ማለት ነው። ልብ ውስጥም አልነበረችም። በቃ እንደማንኛውም ሰው ከሰራተኛ ጋር ተስችተኛውኝ። ይሄ ደግሞ በእኔ የተጀመረ ነገር አይደለም። ቆይ ግን ምስክር የሚፈልጋት ከሆነ ለምን ከዚህ ይዟት ውልቅ አይልልንም? አይሆንም። ቆይ ለምንድነው አይሆነው የእሷ እዚህ ቤት መኖር አይደል? እንዲህ ያጨቃጨቀን ያለው። ደግሞ ምስክር ራሱ ቢሆን ሴትነቷን ፈልጎ እንጂ የእውነት አፍቅሯት መሰለሽ? እናንተ ምን አገባ? ለምን የፈለገውን አያደርጋትም? ለምን አያገባኝም? ማለቴ ምንም ቢሆን እኮ እኮ የምትወዳት ሚስትህ ነበረች አይደል? አልዋሽም፣ በርግ ለእሷ ፍቅር የለኝም። ያ ማለት ደግሞ እንድትጎዳ ነው አልፈልግም። ለእሷ ፍቅር የለህም፣ ግን ደግሞ እንድትጎዳባ አትፈልግም አይደል? አይደል የማን እኔ እምልሽ አሁን ምስክር አለ እንዴ እኔማ ወይ እደር ብዬው ነበረ እደርን እንደው አሁንስ አንቺ ክፍል ገብቶ ባደረና ያዱለቻ የሚሆነው ማየት ነበረ ምኞቴ ዴት አለ ምን እያልሽ ነው ማይሆን ነገር አታውሪ እንጂ ምኞቴን ብቻ እኮ ነው የተናገርኩት አሁን ለማንኛውም ምስክር ሄዷል ነገ ሲመጣ ግን ሚሽናችንን ካቆምንበት ነው የምንቀጥለው። እንደሌላው ጊዜ መልፈስፈስ የለም። ጀገን በይ፣ ነግሬሻለሁ። እንደዳደርሽ ማለቴ እንደምናደርሽ ማለቴ ነው። ቁርስ ሰርቼ አልጨረስኩም። ለምን መጣሽ? ብቻ ኩርፈሽ ባልሆነ ሲጀምር ምን ይኸነሽ? እና ኩርፍሻለሁ። ለማንኛውም አሁን ሂጂና ስጨርስ ትመጫለሽ። ስለዚህ ታዲዎስ የተናገረ ውሸት ነው ማለት ነው። እሱ ላይ እንኳን ጥርጥር አለኝ። መኝታ ቤት እቃውን ስታስተካክል አይቼዋለሁ። ቼክ ማረጊያው አንድ ወር ከ15 ቀን ነው የሚለው፣ ወረቀቱን እኮ የውሸቱን ቢሆን ልታሰራው ትችላለች። የውሸት ግን አብረው ልተኙ አትችልም አይደል? የድሃ ማህፀን ጎበዝ በረኛ ነው ሲባል ሰምቻለሁ። አይደለም ወደ ጎል ወደ ፎሪ እንኳን ቢወረውረው ተወርውሮ መያዙ አይቀርም። የራሱ ጉዳይ ነው። እሺ፣ ለምን አንድ አይደለም ለሌለ ፍርቱና ሲል ለምን ሰላሳ አይወልድም? አሁን ገና ጎበዝ ወጣሽ ጓደኝ። የት አባቱ ደሞ ወንድ ቤት ወንድ ይመጣል። እሺ ጎበዝ፣ በቃ እንደዚህ ቆፍጠን በ ቁርስ ግን ምን እየሰራሽ ነው? ትሰምኛለሽ? ከዚህ በኋላ ለእሱ ቁርስ ስሪለት እንዳትኝ እሺ! ለኔ ለፍርቱና ሲል ሲፈልግ የኮተቤ ድንጋይ መብላት ይችላል። ውይ ስልኬ ስልኬ ጠቡሽ ጠባቡሽ ጠቡሽ የሚገርም ወሬ ይዤልሽ እመጥቻለሁ። ብታይ በተለይ ወንድ ብሄድ ወንድ ይመጣል። ምንም አትጨነቅ፣ አታስቢ ስላት ዓይኗ ምን እንደመሰለ ታቂሽ? ቁጭ የዝንጀሮ ቂጥ ማለቴ መቀመጫ ማለቴ ነው። ዞሆን እትዬ ደግሞ ትንሽ አልበዛም? ቀንሽልኝ እንጂ በቃ እዚህ ቤት ያለ ሰው በሙሉ እኔ ጭራ ለማስበቀል ነው ቁርጡ የተነሳው አይደል? ደግሞ ምን አረግኩኝ እብልሽ ሴትዮ፣ አሁንም ድረስ በባሌ ከተናደደች እና ከቀናች ፍቅሩ አለባት ማለት ነው። እኔ ደግሞ የምፈልገው እንድትጠላው ነው። አው አንቺ ልክ ነሽ፣ ልክ እንደ ጋሼ ማለት ነው እኮ አንቺም ታዝበሽልኛል አይደል? እንዲህ ቀላል ብታየሁንማ ብቻቸውን ቁጭ ብለው ሲያወሩ ስለዛ ምስክርና ስለ ፍርቱና ብቻ ነው። እስኪ ምን ተብሎ ሲወራል? ማለት በውስጣቸው በሁዳቸው ስለሆነ የሚያወሩት ብዙም አልሰማኋቸውም። ብቻ ብቻቸውን ሆኖ በውስጣቸው አንቺ ማትረቢ እ አንቺ ማን ስለሆንሽ ነው እዚህ ቤት ነስ ወንድ ይዘሽ የሚመጪው? ኦፋ ይበቃሃል እሺ ይበቃሃል ገረጁኝ እዚህ ቤት ገብቼ መሰለኝ ከኔ ፍቅር የያዘክ የምጮት ነው ሰው ገሬ እኔ ምልክ እችን ወፈፌ ቤቴ ስታመጣብኝ እንደዚህ ተናግሬሃለሁ ቁመት ያሰድበኛል አይደል ቤሪ እንደዛ አይደለም እንደምታስቢው አይደለም ቆይ ግን ለምንድን ነው የምስክር እዚህ ቤት መምጣት እንደዚህ የጎረበጠህ ሲጀመር ምስክር የሚባል ሰው ከዚህ ቤት እንዲቀር አልፈልግም እሺ ምስክር ፍቅረኛ ሻለ አዎ ፍቅረኛዬ ነው እንደውም በጣም ነው መወደው ቢያንስ እሱ የሰው ልክ ያውቃል ከማንም በላይ ደግሞ የፍቅር አሰጣጥ ያውቃል። ትሰምኛለሽ? ውጭ እንደፈለግሽ መሆን ትችላለሽ። ቤት ውስጥ ግን እንደፈለግሽ መሆን አትችይም። ማን ነው እባክህ ይሄን ቤት የአንተ ቤት ብቻ ያደረገው? የኔን ቤት ጭምር ነው። እሺ ከፈለክ ደግሞ ሚስቴ አይደለችም ብለህ ክሰሰኝ። ሰሰኝ እስቲ ማን እንደሚያሸንፍና ያለን የምስክር ስልክ አለ አይደል? ስጠኝና ደውዬ ከዚህ ከፍርቱና ጋር ሰምነው እርቅ ላድርጋቸው እስኪ። ወይኔ መቃተል። በምን ቀን ነው እዚህ ቤት ውስጥ የገባሁት? ወይኔ ጉድሽ ብሄሪ እንዲው ባደረገልኝና፣ ዘላለሜን የሷ አባሪያ በሆንኩ ሆንኩ። ንግስቲ አድርጌ ባኖርኳት። ባባክ ሰው እየተረጋጋምን ማለት ነው እንዴ? አትታዘበኝና አሁን አሁንማ በልሜውላት መጣ ጀምሯለኩ በለው። አሁን ቆይ፣ ግን ታዲያ ለምን እንደሆነ እንደዚህ ያለው ፍቅር አልያዘህም አይደል? አ እሷን ለጊዜያ ማሳለፊያ ብቻ ነው የቀረብካት። ታዲያ ለምንድን ነው ምስክር የሚባል ሰውዬ ባየህ ቁጥር ቤሪ እንዳለችው አይነት ደም የሚለብሰው? ሽሲንሲእሽማው በቃ አንቺ እንግዳ ሲመጣ ማርፈሽ ውስጥ ጓዳ ገቢ ይማለ እንዳትቀማ ፈርተህ ነው። ይልቅ እኔ ጓደኝ እይተውን አልወደድኩትም። ሊቀማኝ ነው መሰለኝ። እኔ ግን አታሷሸኝና የምስክር ጸባዩ እርጋታው እኔ እንጃ በጣም ነው ደስ የሚለኝ። አ ለካ አንቺም ነሽ የተከየፍሽበት። ግን አሁንም ሰራተኛዬ ናት ብለህ ነው እንደ የምትነግረው? ማ ማ ማን ያለው አልኩ? እኔ ሚስቴ ነሽ ነው ያልኩት። እንደ ታዲያ እንደዚህ የማታፍርብኝ ከሆነ ለምንድን ነው ቀለበት የማታደርግልኝ? ይህ የማስነር አሁንም ከጣት ይልቅ የልብ ቀለበት ይበልጣል ብላ ልትሸነግለኝ ነው። ደና ዋልሽ። ሜ የሰራው የሰራሁ ግፍ አይደለም። በቀን አልኮል ገና አፈር ያስጠጣሃል። ምን አለ ዛሬን እንኳን እህ ብለሽ ብትሰሚኝ። እህ ብዬንማ ያንተ ነገር ከወጣልኝ እኮ ቆየ። ዛሬ ደግሞ ምስክርን ምሳቤ ጋብዣዋለሁ። ደግሞ ያዙኝ ልቀቁኝ በላሉህ። አሁን ከኔ ጋራ ነው ጸብህ? ሚስቴ እኮ እርጉዝ ናት። እርኩስ እንደሆነችማ ግልጽ እኮ ነው። የምሬን ነው። ሚስቴ አንድ ወር ከአስራ አምስት ቀን ነብሰ ጡር ናት። እስኪ አንቺን ይንሳኝ በለና ማልልኝ። እንዴ እማዬ፣ እንደዚህ ማ አይሆንም፣ እንደዚህ አልምልም። ይሄ እውነት ከሆነ ብትምል ምን ችግር አለው? እውነቴን ነው ማ አሁን አየት ልቶኝ ነው። መጀመሪያ እናት ባደረክኝ። እየዋሸው መስሎች ነው። እሺ ሚስት አረገዘች ና ምን ይጠበስ። እንደው ግን ምን ስል ነው ካልጠፋ ልጅ አንተን የወለድኩት በቃዬ ነው የምትዪው። ለማንኛውም ከአሁን በኋላ ፍርቱናም ትሁን ሌላ ጅም የሚያስፈልገን አይመስለኝም። ለምን? የድሮ ሚስትክ ስለነበረች እሷ መቼም የኔ ሚስት ሆና አታውቅም። አንተ ብትክድም አሁንም ግን ለኔ የምኮራባት ምራቴ ናት። አሁን ደግሞ እናት ሆኜ ለጓደኛ ህድራት ይሆናል። ማን ያውቃል? ቆይ አንቺ ምን ቤት ነሽ እዚህ ነገር ውስጥ ይልቅ ታዲ አንድ ነገር እያሰብኩ ነበረ፣ በዚህ ኑሮ ውድነት ቤት ተከራይተው ከሚኖሩ ለምን ከኛ ጋር ደባል ሆነው አይኖሩም እያልኩ እያሰብኩ ነበር። እስኪ አንተስ ምን ትላለህ? እሜ የቀለልሽ ነው አይደል? ለነገሩ አንተ ምን አስጠየቀኝ፣ ቤቱ የኔም ጭምር አይደል? ስሙ ግን መኔ እንደሆነ እንዳትዘነጊ። ለነገሩ አንተ ምን ታደርግ፣ ጥፋተኛው አባትህ ነው። ያን ጊዜ ስራ ሰራለው ገለመሌ ስትል ካርታውን በአንተ ስም ባያዞረው ኖሮ ይሄ ሁሉ ችግር የለም ነበር። አይዞሽ አይዞሽ። በፍጹም አንቺን መቼም አልጥልሽም። ጭራሽ አውጥተህም ልትጥለኝ አስበክ ነበር። ለነገሩ በሚስትክ ላይ ደባል ያመጣክ ሰው እችን ነገር ማድረግማ ላንተ በጣም ቀላል ነው። ከንቱ ከንቱ ነው የማትረባ የሰው ከንቱ። ሰራሽ ነው። አይ ጋሼ፣ መቼም ኪችን ውስጥ ሆኜ ሰኞ ማክሰኞ እየተጫወትኩ ነው አለልህ። ለድፍረትሽ ልቆጣሽ ወይስ ለቀልድሽ ልሳቅልሽ? ካጠፋው ይቅርታ። ሁሉም ነገር ወሰን ቢኖረው ደስ ይለኛል። ትሰምኛለሽ? እኔ ቤሪ አይደለሁም። ለማንኛውም ዛሬ ምሳ ግብዣ ይኖረናል። ውጪ ነው? በጣም ደስ ይላል። እዚሁ ቤት ውስጥ ነው። ደግሞ ሞላ ያለ ግብዣ እፈልጋለሁ። ምናልባት የመስሪያ ቤት ሰራተኞችንም ልጠራ ስለምችል ሰፋ ያለ ነገር ነው የምፈልገው ይገባኛል አንቺ፣ ለነገሩ ሙያሽ ያለው ምላስሽ ላይ ነው። በቃ ችግር የለውም፣ ምግቡን የሚሰሩ ሰራተኞች እንዲያግዙሽ እንዲመጡ አደርጋለሁ። ግብዣው ምንም በተመለከተ መሆኑን መጠየቅ እችላለሁ? አትሺም። ይኸውልሽ፣ አሁን የሚዘገጃጁ ነገሮችን ማዘጋጀት ጀምሪ። እርግጠኛ ነኝ እትዬ ምስክርን ለምሳ ጋብዘውት ነው የሚሆነው። ለዚህ ነው ይህንን ርዕስ የለሽ የምሳ ግብዣ ለማዘጋጀት የፈለገው። ውይ እንደው ግን ጠባለች፣ መቼ ነው ይህንን ወሬ ተደብቆ መስማትሽን የምታቆሚው? ጥያቄ ምንም በተመለከተ ነው የምሳግብሽው ጥያቄ ቁጥር ሁለት ። ለነገሩ መጀመሪያ ጥያቄ ቁጥር አንድን መልስልኝ። ለጓደኞች አንቺን ማስተዋወቅ የለብኝም? እኔ ምን ይላት ብለ ልታስተዋውቀ ዩ እጮኝ ብዬ ነዋ። እነ ፍርቱና ለማናደድ አይደለም አይደል ይሄን ነገር እያደረክ ያለው። እነሱም ድግስ እያዘጋጁ ነው። ለዛ ነው። በቃ እሷ ስም ካልተጠራ ይሆንልሽ። ጥያቄ ቁጥር ሁለት ለምን መሳገጆ፣ ዛሬ እንዲሆን ተፈለገ? ያውም እናት ፊት፣ ያውም የድሩ ሚስት ፊት ለምን ተፈለገ? አንቺ ሚስት ያረግሻት? ቀድሞ ያደረጋት አንተ መሰለኝ። ባክሽ ቤሪ፣ ድጋሜ ወደ ኋላ ተመለሰና አንጨቃጭቅ። ችግር የለውም ግን ደግሞ ይሄ ነገር ሆቴል መሆን አይችልም። የቀለልሽብኝ ነው አይደለም? እኔ እኮ ክብሬ ነው ይወራ ያለው። ምናልባት ያው መጠጥቀማምሰ ጓደኞች ፊት ፍርቱናን ሚስቴ ናት ብለ ድንገት ካስተዋወካቸው ብዬ ነው እየቀለድ ሽብኝ ነው አይደለም። እኔኮ ክብሬ ነው እየወራ ያሉት። እሺ እኔ ተስማማው እንበል፣ ግን እናትንና ፍርቱናን ምን ልታረጋቸው ነው? አታስቢ፣ እሷ በፍጹም ይህን ነገር አትሰራም። አሁንም ቢሆን ከኔ ጋር ከባድ ፉክክር ውስጥ ነው ያለችው። ጥሩ፣ እንደዛ ከሆነ እስኪ እናያለን። ብዙ ጓደኞች እኮ አልጠራውኝም። አንድ ሁለት ሶስት ቢሆኑ ነው የጠባልሽ። ምግብ ነው እንደምንበላው። ለእሷ አታስቢ፣ ሌሎች ሰራተኞች እቀጥራለሁ። ወይ ኬተሪንግ ካልሆነ ልጥራዴ በላ ሚስት ምንም ሙያ የላትም ብላ አሰድበኛ እሱ ነው የቀረ። ወይ ግን አንቺም ሰራተኛ ሙያ ከሌላችሁ እኔ ሁ ሊያልጣፈጠ ምግብ ልበላ ነው እንዴ? ወይ ካልሆነ ሰራተኛ እናባራት እንዳትል እንዳትል። ለምን ሰላሳ ዓመት ሙሉ ያልጣፈጠ ምግብ ስበላ አልኖርም እንዴ? ማኖር ይል ነግረኝ ነው። ምንድን ነው? ዛሬ ዘነጋችሁት እንዴ ፕሮግራሙን? አሀ የምሰውን ነ እንዳታረፍዱ ግድ የለም ኑና እቤት እየተጫወትን እናወራለን። በዛውም የባለቤት ሙያ ትቀምሱልኛ አላችሁ። አይ ድንቄ ሙያ እ ስልክ እያወራሁ እኮ ነው። ጎሽ ደግሞ በጥርሴም ልከለከል ነው። እንደፈለግኩ ገለፍጣለሁ። ሺ ሄሎ፣ አንተን አይደለም። ሞያሽ ሞያሽ የዘር ዘርልሽ አሉ ኮሜዲያኖቹ እልቅ ሽንኩርት ከትፋለሁ ብላ ጣቷን ከትፋ እንዳታቀርብላቸው። እሺ በቃ እንዳትቀሩ እንዳትቀሩ። እሺ ቻው። ስለ ቤሪ ነው እያወራሽ ያለሽው አይደል? ስለ ቢራ ቢራዋ ነው እየዞረች ከመቅሰም ውጪ ምንም ጥቅም ስለሌላት ስለ ቢራ ቢራዋ ነው ያወራሁት። እደውዬ እንዳትመጡ ብያቸዋለሁ። ለምን አንቺ ልክ ነበርሽ። ቤሪ እንዳልሽ ሆቴል በእናዘጋጅ ይሻላል። ጓደኞች ፊት ቆንጆ ሁኜ ለመታየት እንደዚህ የለፈት በከንቱ ነው ማለት ነው። እርግጠኛ ነኝ። ምክንያቱም እሱ ነው። አንቺ በር የሌለው ቤት ውስጥና እንዲያደግሽ። ይቅርታ እትዬ፣ ብታይ ጭንቅላቴ ላይ የሆነ ሀሳብ መቶልኝ እኮ ነው። የምን ሀሳብ? ፍርቱናና ምስክር እራት ሊበሉ ሆቴል የሚሄዱ ከሆነ እናንተም ለምን ለማስቀናት እዛው ሆቴል ሄዳችሁ ለምን እራታችሁን አትበሉም? ምን? አዎ። ግን ይቅርታ ጋሼ፣ ድንገት አጋጣሚ ሳሎን እቃ ላመጣ ስል ነው ስታወሩ ጆሮዬ ጥልቅ ያለው። ግን መስማት ፈልጌ አይደለም። ጆሮዬ አመል ሆኖበት ወሬ ይስባል። አውቄው ነበር መጀመሪያውኑ። አንዴ ምሳ፣ አንዴ ጓደኞቼ ስትይ፣ ከእነሱ ጋር ፉክክር ውስጥ እንደገባሁ አውቄው ነበር አባለች ከአሁን በኋላ ከስራ ተባረሻል። ልብስሽን አዘጋጅ። እሷ ብቻ አይደለችም፣ እኔም ከዚህ ቤት እሄዳለሁ ሺ